አሰላሙ አለይኩም ወረሐመቱላሂ ወበረካቱ ውድ እና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ አልሐምዱሊላህ። እና ይሄም ጉፋን አለኝ የማለን እንግዲህ እና ይሄ የአንድ እህቴ ትእዛዝ ነው። ወደ ጎረንጅ የሚሄድ አስራ ሁለት ትራስ አራት ፍራሽ ከነ ልብሱ አስራ ሁለት ትራስ ከነ ልብሱ ማለት ነው። እዚህ ጋር የፈረሽኩት አሁን ስድስቱን ትራስ እና ሁለቱን ፍራሽ ነው። እርሳስ ከለር ነው እንደምታዩት እዩት። አስራ ሁለት ትራስ ከነ ልብሱ አራት ፍራሽ ከነ ልብሱ። ከለሩ ደግሞ የአረቢያ መጅሊስ ጨርቅ ሲልቨር ወይም እርሳስ ከለር ነው። እንደ ቆሻሻም ብዙ የሚጋለጥ አይደለም፣ በተለይ ለእኛ ሀገር ማለት ነው። ቆንጆ ነው። ይሁን የምታዩት በቀይ ምናምን ነው በአክሳይድ ደግሞ ከጀርባ ደግሞ ልሙጥ ነው። ምንም የለውም ማለት ነው። ጥግ ለመፈረሽ ያው አረቢያ መጅልሱን ለማንሳት አቅም አነሰኝ። በጣም ይካበዳል። በነገራችን ላይ አንድ ሰው አያነሳውም፣ አረቢያ መጅልሱ ማለት ነው። ሀያቲክነት ስለሆነ ትክክለኛው ቦንድድ ስለሆነ በጣም ይካበዳል ብታዩ እና ለዛ ስለሆነ ያው እዚህ ከሱ ከስሩ ፈረሽኩት ማለት ነው ይሄው እንደዚህ ነው። ይሄም ይሄን ይመስላል። ሌላው ደግሞ ማቻረኩለት ይሄ ምንጣፍ ነው እንደምታዩት። ያው ግማሹ ፍራሽ ተቀምጦበታል። ቤቷ እንደምታዩት ሳሎኒ በጣም ጠባብ ናት። ወደ ታች እንዳልስበው ቦታ የለም። ስለዛ ይኸውላችሁ ቁመቱ አራት ሆዱ ደግሞ ሁለት ነው ሜድ ኢን ቱርኪያ ረጅም ነው። የኔ ምንጣፍ ሲጀመር ውጦታል። የኔ ምንጣፍ ከስር ነው ያለው። የኔ ሁለት በሶስት ነው። ይሄ አራት በሁለት ነው። ያምራል፣ ቆንጆ ነው። ይኸው ዲዛይኑንም ይሁት እንደሚያምር ማለት ነው። በኋላ ደግሞ ፍራሹን ሳነሳው ትክክለኛ ቁመቱ እና ስፋቱን ታወታላችሁ ማለት ነው። ያው በመረጠችው ከለር ነው የሆነላት። ስድስቱን ነው የፈረሽኩት። ስድስቱን ትራስ ከነ ልብሱ ማለት ነው እና ሁለቱን ፍራሽ ማለት ነው። ቀሪው ፍራሽ ደግሞ አንዱ ይሄ ነው። አንዱ ደግሞ ይሄ ነው። ሁለቱ ተፈርሻ አሳይቻችኋለሁ ማለት ነው። ኢትዮፎም የሚባለው አንደኛው ነው። ይኸው ምንጣፉ ደግሞ ሜድ ኢን ቱርኪያ የቱርክ ምንጣፍ አንደኛው ነው። ኳሊቲ ያለው ኳሊቲ ነው ማለት ነው። የቱርክና የሕንድ ነገር ኳሊቲ ነው። የቻይና ነው እንዲሁ ዝም ብሎ የማይረባ ሌላው ይሄ የምታዩት የምታዩት ኮንፈርት ከእነ ትራሱ ከነ አንሶላው። ይሄ አንሶላው ነው። አንሶላውን አላነጥፍም። ኮንፈርቱን የሚያነጥፍኩት ከስር ብርድ ልብስ አለው ከፍራሹ ላይ ነው። የሰው ልብስ አትልበሽ፣ የሰው ልብስ እንዳታነጥፊ ምናምን የምትሉት እንድታየው ደስ እንዲላት የሚፈልግ ደግሞ እንዲያየው በሚለው ሂሳብ ነው እንጂ ያው የሚለበስ እንኳን ጠፋም፣ አልሐምዱሊላህ። እንኳን አረብ አገር የመት ይሁት ቡኒ ነው ድምቅ የሚያል አይደለም፣ ፍዝዝ የሚያል አይደለም፣ ቆንጆ ነው። ይው ው እንድታየው ብዬ ነው ው በጣም ነው የሚያምረው። ለሀገራችን ለገጠር የሆነ ነጭ ነገር የበዛበት ወይም ደግሞ ድምቅ ያለ ነገር ባታደርጉት ጥሩ ነው። ምክንያቱም አንደኛ ገጠር ነው፣ አቧራ ነው። ሁለተኛ እንደ ልብ ውሃ ባህያ ተጭኖ ምን ተብሎ መቶ፣ ለመጠጥ ለምግብ፣ ለልብስ እና ደግሞ በየጊዜው ልብስ አይታጠብም። ነገራችን ይሄ ማዕሩፍ ነው። አረቦች በአንድ ቀን የጣሉት ይታጠባል። እኛ ጋር ደግሞ አራት ቀን አምስት ቀን ልንለብስ እንችላለን። እንደ አቆሻሸሹ እንትን የምንለው ማለት ነው። እዚ ጋ ደግሞ ይት እንደዚህ፣ ይኸው በጣም ነው የሚያምረው። ያው እንድታዩ ደስ እንዲልሽልይ ነው ያነጠፍኩት፣ ስፋቱንም ቁመቱንም እንድታየው ብዬ ነው። በጣም ለስላሳ ነው። በነገራችን ላይ ለስላሳ ሶፍት የሚባለው ሶፍት ማለት ያኔ ልስልስ ያለ ነው። ደስ የሚል ነው። ውስጡ ከለሩ ይሄ ነው። ይሄ ከጀርባው ወዩት ልክ እንደ ማዳም እንትን። ትራሱም ነጹ ነው። አይዟችሁ ያረኩበት ማለት ነው። ይህም እንደነካላቅም እንጂ ልብሱን አያቆሽሸውም። ቆንጆ ነው ስላችሁ ነው። ምርጥ ነው። ይህም በጣም ለስላሳ ነው፣ ወፍራም ነው። ዋጋ 5800። እንደ ዋጋው ብዛት ጥራቱም በጣም ቆንጆ ነው። ሌላው ይሄ ሰርቪስ ነው። አንድ ሁለት፣ ሶስት ይሄ 6300። ሌላዎች 35 ቁጥር ትሪ ናት። ሁለት ሰው ታበላለይ ዋጋዋ 350። እቺ 45 ቁጥር ናት። ትሪ ባለሳንቲሙ አንደኛው ናት፣ ባለ ሳንቲም አንደኛዋ ናት። ዋጋዋ 450። ያኛው 350። 50 ቁጥር ብታዘኝ ኑሮ 550 ነበር የሚሆነው። ማን ግን 50 ቁጥር አላዘዘችኝም። ሌላው ይሄ የምታዩት የወጥ ማቅረቢያ ባለ መስተዋቱ እጅ ታያለው እንደዚህ፣ 2400 ብር ሶስቱ ማለት ነው። ይሄ በፎቶ ላይ የምታወት ማለት ነው። ይሄ በፎቶ ላይ የምታወት 2400 ማለት ነው። በ2400 ይመስል ነው፣ ወረቀቱን ስላላየሁት እንግዲህ ልወዛግብ እምችላለሁ። እቺን እረክቤያት ነው አሁን ማለት ነው። የፈታት አለው ቡሎኒቱ፣ ምክንያቱም እንዳትሰበር እዛ ውስጥ ተከታታለው። የሁለቱ ቡሎኖች ይኸው በፌስታል ተቋጥሯል ማለት ነው። ይሁን እንደምታወጥ፣ ይሁት ማቅረቢያ ምርጥናት ይቺ ማለት ነው። ምሳሌ አሁን እያቀረባችሁ ወጡ ቢቀዘቅዝ ማለት ነው፣ በስቶቭ ላይ ቁጭ አድርጋችሁ ማሞቅ ትችላላችሁ። ምንም አይጠቁሩም የታችኛው ማለት ነው፣ ምክንያቱም እኔም አለኝ ሶስት እየተጠቀምኩ ስለሆነ ማለት ነው። ሌላው የምታዩት ይሄ ሰርቪስ ሳህን ነው። ወፍራም ነው፣ ማይካ ነው። ያው አንድ ላይ እንትን ስላለ አሁን ስለሚጫን አልፈታታውም ብዬ ነው። ዋጋው አንድ ሺህ ብር ነው፣ ግማሹ ደርዘን ማለት ነው። የተወደደበት ምክንያት በጣም ወፍራም ነው። ድንድን ያለ ነው ይለያቸዋል፣ በዚህም ላይ ማለት ነው። ወፍራም ነው። ይሄ ከዚህ ጋር ማች ይሆናል ብዬ ነው የገዛሁት። ይሄ ሰርቪስ አያምርም፣ በጣም ነው የሚያምረው። ከቁርጥ ሳህኑ ጋራ ማች ነው ይሁት። ስድስት ፍሬ ነው። ሌላው ይሄ የምታዩት ተደራራቢ ሶስት ሳህን ነው ይሁት፣ ይሁት ይሄኛው ማለት ነው በፎቶ የምታዩት። ይሄው ከለሩ ራሱ በጣም ነው የሚያምረው ሶስት ነው አንድ ሺህ ሶስት መቶ ብር ነው፣ ባለሳሳት ወረቀቱን እያየሁ ስላልሆነ ነው። አንድ ሺህ ሶስት መቶ ብር ማለት ነው። በጣም ነው የሚያምረው አበባዎቹ ራሱ ማለት ነው። ያው ዱቄት ምናምን ሰዴቃ ስትጠሩ ወይም ደግሞ የሆነ የታመመ ምናምን ሲኖር በዚህ ምግብ ምናምን ይዛችሁ ለመሄድ በጣም ቆንጆ ነው። በዚህ ነው ሰው ይዞ የሚሄዱ እዚህ ሀገር ላይ ማለት ነው። ይሄ ነው ስሪፒሱ ማለት ነው። ሌላው ይሄ ሞገስ የሚባለው ብረት ድስት ባለ አምስት ሴሪ ነው። አምስት ፍሬ ነው። ያው ስለታሸገ አሁን መኪና ላይ ስለሚወጣ ባልፈታው ብዬ ነው። አምስት ተደራራቢ ነው። ዋጋው ሶስት ሺ አራት መቶ ብር አምስት ፍሬ ነው ማለት ነው። እንደምታዩት እዚህ ላይ ነው ከምፈታው ብዬ ነው ስለሚጫና አሁን ማለት ነው። ፕላስተር ደግሞ ኤክስትራ ላይኖረኝ ይችላል። ሌላው ይሄ የምታይ ሱፐር ታይ የሚለው አራት ነጥብ አምስት ኪሎ የሚመዝነው ብርድ ልብስ ነው። ሁለት መቶ ሀያ በሁለት መቶ አርባ ሴንቲሜትር ማለት ነው። ይሄ ብርድ ልብስ ነው። አንዱን ነጥዬ አንጥፊው አልጋው ላይ ያሳያችኋለሁ። ትልቀቱም ማለት ነው። ይኸው ይሄን ይመስላል። አልጋው ላይ አንጥፊው ትልቀቱን ማየት ትችላላችሁ። እታይ ድረስ ራሱ ወርዷል ማለት ነው። በጣም ቦግ ያለ አይደለም። ትንሽ ካሜራ ቦግ አርጎት ነው እንጂ በጣም ቦግ ያለ አይደለም። ፍዘዝም ፈዘዝም ያለ አይደለም። በጣም ደስ የሚል ነው። ይሁት ይሁት ይሁት ማለት ነው። ያው ለኛ ሀገር በጣም ወፍራም እና ደብል ብርድ ልብስ አያስፈልግም። ምክንያቱም ለማጠብ እዳ ነው። እንደዚህ ቀለል ያለ ከሆነው ግን ከፍላችሁ ራሱ ወንዝ ሂደው የሚያጥባሉ እና ይሄን ይመስላል ሁለት ብርድ ልብስ ነው የገዛሁት። አንዱ እና አንዱ ይሄ ነው። ይህን አልፈታው ነው ኦልሬዲ ያንን ስላሳያችሁ። ይሄም አራት ነጥብ አምስት ኪሎ ነው ሜድ ኢን ፒ አር ሲ የሚባል ሀገር ነው። ብርድ ልብስ የትም ሀገር አይመረትም እዛ ሀገር ነው እና ዋጋው አራት ሺህ ስምንት መቶ ብር አራት ነጥብ አምስት ኪሎ ማለት ነው። ምርቱን ላሳያችሁ የት ሀገር እንደሆነ፣ ይው ምርቱን አያችሁት። ሜድ ኢን ፒ አር ሲ የሚባል ሀገር ነው። መቼም ቻይና ምናምን ብርድ ልብስ አይመረትም። ኳሊቲ ነው ማለት ነው። እና ይኸውላችሁ ምንጣፉ ርዝመትና ስፋቱን ይዩት ማለት ነው። ፍራሹን አንስቸው ይው፣ በጣም ቆንጆ ነው። ስፋቱንና ቁመቱ የስር ዝማን ይሁን፣ ቁመቱ አራት ሜትር ነው፣ ይሁ ዘወዲ ድረስ ነው፣ ይሁ ረጅም ነው በጣም ሆዱንም ደግሞ ላሳያችሁ። እንደዛ አድርጊ ማለት ነው። ያትቼ ተምር እንደዚህ ነው ማለት ነው። እና ይሄን ይመስላል። እና የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ወሰላም አለይኩም ወራህመቱላሂ ወበረካቱ። ያልነገርኳችሁ ፍራሹ አንዱ ፍራሽ ዋጋው 2400 ብር ነው። የትራሱ ጨርቅ እና የፍራሹ ጨርቅ 12 የትራስ ጨርቅ እና 12 የትራስ ጨርቅ አራት የትራስ ጨርቅ ዘጠኝ ሺ ነው። ባልሳሳት ያው ደፍተር ላይ ስለሆነ ነው። ብርድ ልብሱ አራት ሺ ስምንት መቶ ብያቸዋለሁ። ኮንፈርቱ አምስት ሺ ስምንት መቶ ብር። ሌላ ያልነገርኳችሁ ምንድን ነው? ምንጣፉ ዘጠኝ ሺ ብር የቱርክ ምንጣፍ ነው። አራት በሁለት ነው ማለት ነው። ያው ቀሪ ትራሶቹንና ልብሱን ውጭ አድርጌው ነው በኬሻ። ይህም ልቆጥረው ስለሆነ ነው። ሌላ ያነገርኳችሁ የዋጋ ዝርዝር ያለ አይመስለኝም። የእቃውንም ነግሬያችኋለሁ። በሌላ ቪዲዮ እስከምንገናኝ ወሰላም አሌይኩም ወራህመቱላሂ ወበረካቱ።